አሁን ለወረደችው ቡና ስጫት ገና ሳትነቀን የመጣችው በፊት ፍን እንትና ሶስና ስትመጣ ማለት ነው። ሶስና እና ብሩኬ እየሰሩ መጨረሻ ላይ ብሩኬ እነሱ እኛ ፕራንክ ነው እንጂ የሰራው ሺ እሷና ፍቅረኛ የሌለች ማለትን ብሩኬ ከዛኔ ኦኬ ያንተ ችግር የለውም። እኔ ግን እኔ ግን እንትናን አፍቅራለው ማኑ ፍጼን አፍቅራለው፣ ከኔ አጠገብ ስላስቀመጥክ ሱ ለዛ አፍቅራለው ለምጄ እሱን በመለማመድ ፍቅር ስለምመጣ እሱን አፈቀርኩ ብላ ከዛ እኔ ነው ያረገችው እኔን የተሳሳትኩት ብሎ እንደውም ጸጸት ያድል እንዲ አይታችሁ ከሆነ አሁንም ደግሞ ሃይሚ ከልጅቷ ጋር ስለቆየው ብሎ ይጸጽተዋል። ስለሰራው እንዲ ተለጣጥፎ እየሰራ ስለነበረ ወይኔ ይሄን ነገር ባላረግ ኑሮ ብሎ እንዲ ጸጽተው ፈልጋ ነው ይሄን እያረገች ያለችው። ግን ደግሞ ይሄ ነገር አንድ ቀን ዛሬውንም ኦኬ ለማለት እየፈለገ ነው የሚመስለኝ። ለምን መሰላችሁ? ቆይ ቆይ ለምን እንደዚህ ያልኩ መሰላችሁ? እሱ ጠንከር ብሎ አሁን ፍጼ አፈቀርኩ ፍጼ ምናምን ስትል አይኝ እምቢ ብሎ ጠንከር ብሎ ነው እያወራ ነበረ። ፍጼ ማለት ነው ወይ ጨርስልሽ ያለ መሰለሽ። እንዲህ አልኩት የዛሬ ማለት ነው። መጀመሪያ ልጅቷን እያሞገሰ ነበረ፣ እንዲያው ጥሩ ልጅ ናት ብሎ። ከዛን ደግሞ ልጅቷ ስትመጣ ልጅቷን እንደዚህ ስትናገር ቁጭ ብሎ ዝቅ ብሎ እንኳን ከሃይሚ ጋር እንኳን ሩጦ አልሄድም። ሂዶ እሷን ትቶ እንኳን መሄድ ነበረበት ታቃላችሁ፣ እሷ ስትሄድ መሄድ ነበረ። አቀፋት እኮ ኖ፣ ሃይሚን አልኩሽ። ስትሄድ ስትሄድ እሷ መጨረሻ ላይ ስትሄድ ልጅን ሆነ ያቀፋት እኮ። ቆይ እኔ ይሄ ነው የምልሽ። ሌላ ደግሞ ማለት ነው ሃይሚ እሱ ጋር እያለች አጠገቡ ናታደ። ሃይሚዬ ያጠፋችው ከቅድ ምን እያለ ነበረ? ስለ እሷ ትቶ ልጅቷን መናገር ትቶ፣ ለዛ ነው እንደ ሌላ ሰው ጋር የእርሹ ይላል። እንደዛ ማለት አልነበረበትም። ፍቅረኛ እኮ ሃይሚ ናት፣ አንቺን እኮ ለፕራንክ ነው ያመጣውሽ ብሎ ቢሆን አሪፍ ነበረ። ሃይሚ ሌላ ሰው ብትይዝ አሁን ያዘች አይደል? እሷ ፕራንክ ነው የእሷም፣ እንጂ ፍቅረኛዋ አይደለም። ያኛው ግን ደግሞ እሱ እንደዚህ ብላ። ቆይ ሃይሚ ደግሞ ያጠፋችው ነገር አለ ታውቃለሽ። ሃይሚ ዛሬ ስትመጣ እኔ ለእልህ ብዬ ነው እንጂ ከልጁ ጋር የሆንኩት አይደለውም ብላ ተነስታ ይሄ ፕራንክ ሰርታ ቢሆን ድንገት በቃ እሱ ፍቅረኛ ስላልሆነ አውቃ ስለሆነ ብሎ ብሩኬ እኔ እኮ የሃይሚ ፍቅረኛ ነኝ ብል ይላል ብዬ አስብኩ። ሃይሚ ደግሞ ታይጂ አለች። ለዛ ዚማ ለም ብዬ አስብኩ። ደግሞ ነጌ ከጨመሩ ግን ከበዛ ግን ኦኬ ይላል። ነጌ ራሱ ኦኬ የሚል ከዚህም በፊት እቺ ሙስሊሟ ልጅ ማኖ ስሟ የሆነች አሰን ያመጣት የዛ ጊዜ ምንድን ያለው፣ ትዝ ይልሻል? የዛን ጊዜ እኔ አንቺ ብቻ እኔ በሴትነት አከብርሻለሁ አንቺ እኔ ውስጥ ምንም ነገር የለም፣ አንቺ ብታፈቅርኝም፣ አም ሶሪ፣ ይቅርታ እኔ ላፈቅርሽ አልችልም ብሎ እንዳለ ለዚችኛዋ ለምን ያንን መልስ አልሰጠም ልጁ እኔ እኔ እውነቴን ነው የምነግርሽ፣ እኔ ልቤ የፈራ ሆነ አልፈራውም። ለምን ፈራለሁ? አልፈራም። ለሱ ግን እንደሚቀበል ነው፣ እሺ ብሎ እንደሚቀበል ነው እኔ ልቤ የሚጠረጥረው። አልኩሽ እኮ ነጌ፣ እሱ ድንገት ነጌ ራሱ አሁን ሃይሚ ሂዳለች በቃ ብሎ ሃይሚ ባትል አሪፍ ነበረ። ሃይሚ ያኛውን ትቻለው ብትል አሪፍ ነበረ። ሳት ጀምር ቁምሽ ወድ የፈራውት ምንድን ነው? አንቺ ሌላ ህይወት ጀምረሻል ብሎ ሲጠይቃት እሺ እንትን እሱ ምንጫውን እኮ እዛ መልስ እየፈለገ እኮ ነው። እሱ እኮ ይህቺ እኔ እምቢ ለማለት ሳይሆን አዎ ተሃይሚ ያለውን ለማረጋገጥ ነው። አዎ እንድትለው ነዋ። እሱ ልቡ ውስጥ ይቺ ልጅ አለቻ። አዎ እሱ ፍላጎታለኋ። አዎ እንድትለው ብዬሽ ነው። ያ ነው እኔ የመጣብኝ ገባቸው። ነው ሃይሚ ደግሞ ማለት ነው ይሄም አንዳንዴ ደግሞ ቆይ ቆይ አንዳንድም ደግሞ ይሄ ነገር ጥሩ መሆኑ እሷ አለኝ ማለቷ ጥሩ መሆኑ የምመሰላችሁ ነገ እሱ ይቀበላል። ው አይ ካደል እኔን በሶስት ቀን ውስጥ ነው እንደ ፍቅረኛ ያሽው አልከኝ አንተ ግን በሁለት ቀን ትናንት አንተን ፍቅረኛ ይሁን ብላ አፍቅር ያለው ብላ ጠይቃ ከዛሬ ሆንክ ብላ ትናገራለች ብዬ አስብ። ሰላም ሰላማችሁ ይዘንድት ያመሻችሁ አለን፣ አለን አልሐምዱሊላህ። ገላ እኔ ደግሞ ምን አሰብኩ መሰለሽ፣ ይሄ ልጅ እንዱ ስታዩ ዛሬ ካኳኋኑ ቆጭ ማለቱ ሃይሚ ነኝ ተመለሽ እኔ አንቺ እንደት ሄጂ አልፈልግም ብሎ እሷን መመለስ ይችላል። በቃ ሊሄድ ብላ እኮ ስትስመው ሃይሚ እንደት ሄጂ አልፈልግም ብሎ ግን ለምን ዝም አለኝ? ለምን ዝም አለ። ዱሽ መጨረሻ ላይ ልጅቶን ነው እያቀእየቀዳ ሳይሆን የሶፊ ኔትወርክ ነው። እንደሱ ለምን አላለም? ለምን አቀፈ? እኔ እኮ ግራ ገባኝ በኋላ ማለት ነው። እናንተ ሪከርድ እየተቀዳችሁ ነው። ታም በኋላ ሪከርድ እያረግን እንበስታለን ብለዋል ማለት ነው። ለምንድ ክብር ለሱ ምሰጡት እናንተ? በካ እሱ ነው። አሁን ጊዜ እሷ መሳቀቅ ያለባት። እኛ ኮ እየሰደብን አይደለም፣ አወራን እንጂ እነሱ ናቸው ያመጡት ቪዲዮ ብለዋል። አሽሉበት እንግዲህ አስናናችም ዝም ብሎ ምርጫ ነው ምናምን ይሄ እኮ ፍሬ ዛሬ አይዲያ ሰጥነው ለብሩክ፣ ጠቀም ነው አልጠቀም ነው ጠቀም ነው። ስለዚህ እሺ ብሎ እንዳይቀበል ይሻለዋል። ኛ ሚሰማ እሱ እንደሆነ እሺ ብሎ ነው የሚቀበለው እንደኔ ሀሳቤን ተናግረ ነው ሽ ሐሳብሽ ነው ግን፣ ስጠይቅሽ ሶፍዬ ዛሬ አሱ መግቢያ ሰራ አይደለም? በኛ እየጠቀምን አይደል? እንዴት አደም ችግር አለ። ቆይ ቆይ፣ አንድ ደግሞ ሌላ ሊንገራችሁ የሆነ ነገር ሶፊኛ እናውራ። አንድ ደግሞ ሊንገራችሁ የሆነ ነገር መጣ ነገር መጣጋላችሁ። ምን መሰላችሁ? አንዳንዴ ደግሞ ዛሬ ማለት ነው ሃይሚ ልጅቷ ለሃይሚ ተናግራለች አይደል? እሱን እንደወደደች ተናግራለች። ምን መሰላችሁ? እኔ ደግሞ ዛሬም ያሰብኩት ሌላ ደግሞ ያሰብኩት ብሩክ ራሱ ትናንትና ልጁ ከልጁ ጋር ስለሄደች፣ ሃይሚ ልጁን ወድጃ፣ በቃ ከልጁ ጋር ነኝ ስላለች፣ ዛሬ እቺ ልጅ እሱን አፍቅራለሁ ካለች እንዴት ብላ ወደ እኔ ትመለሳለች ብሎ አስቦ እንደዚህ በይ እያላት ይመስለኛል። አንዳንዴ ደግሞ ታውቃላችሁ ለምን መሰለሽ ገላ ወይ እንደዚህ በይና ምን አይል ለእኔ ስሜት እንዳላት ምን አይል ልጁን ትታ ልጁ እሷ እኮ እሷ ቆርጣለች። ታውቃላችሁ ያገርቁሽ እኮ ልጁን ትታ ወደ ሱ ምን አይነት ስሜት አላት ለእኔ ብሎ እንደዚህ ምን የማድረግ ይመስለኛል። አንዳንዴ ደግሞ እሺ ገላን እኔ ደግሞ ፋንቺ ላይ ልጨምር የውልሽ ሃይሚ እውነትህን ነው። እኔ እኮ ምንም ግንኙነት የለኝም ከእሷ ጋር አንቺ እንድትቀኝ ነው ያመጣ እንሁንሽ። ምን አባት ደስታ አባቷን አፍርሶ ነው የመጣው? ቆይ አዎ ሰምቻለሁ፣ አዎ ሰምቻለሁ አለች። ምን ሲላት? አይ እሷ ስትመጣ ብትነግር ይሻላል አለች። ገባሽ ሃይሚ? ወይ ከልጅቷ ጋራ ሆና ፕራንክ ታደርገው ይሆን ልጅቷ ጋር ተመካክራ ልጅቷም ስትመጣ ነግራኛለች። ነግሪያት አለው ስትለው ምን መንገር አስፈለገ ለሷ አላት። እና እኮ ልንገርሽ እኔ ውድ ገነት ምን መሰለሽ፣ ብሩኬ ለእሷ ተናገሪና እኔ ደግሞ ለምን ተናገርሽ ምናምን እልሻለሁ። ለእሷ አውቀሽ ተናገሪ ቅድማ ብሎ በሱ በኩልም ሊሆን ይችላል በሷ በኩል ለ ለሱ ተናገሪና ስትመጣ ደግሞ ምን ይል ለእኔ ስሜት እንዳላት ያኛው ልጅ ንትታ ወደ እኔ ትመጣለች ለእኔ ትቆረቅራለች ወይስ ትሄዳለች እኔን ጥላ ለማለት አስቦ ይመስለኛል። እግዚአብሔር ከሁለቱ አንዱ ነው። ኔ ከሁለቱ አንዱ ነው ግን ፕራንክ ነው። እኔ የምልሽ አሁን እሱ ግን ፕራንክን ቢሆን ምን አይነት መልስ መስጠት ነበረበት መሰለሽ፣ እንዳ እሱ ብሩኬራንክ ነው። ግን እኔ የፈራሁት እኮ ብሩኬ እንዳይበላ ነው። እሺ ብሎ እንጂ ፕራንክ ማ ፕራንክ እኮ ነው። ኖ ኖ፣ ይህ ውዴ፣ በሀይሚ በኩል ከሆነ የዛሬ ፕራንክ ብሩኬ ትክክል አልሆነም። በሀይሚ በብሩኬ በኩል ከሆነ ግን ትክክል ነው። ብሩኬ ለምን መሰላችሁ ዝም ማለቱ ትክክል ነው። በሱ በኩል ከሆነ ማለት ነው የሀይሚን ፌሊንግ ማየት ለማየት ብለው ይመስለኛል። በሱ በኩል አይመስለኝም። እንዴት ብትይ መጀመሪያ ሰምቻለሁ አለች ልጅቱ እና ፕራንክ እያረጋችሁ ቀዳችሁ። አንቺ አልገባሽም እ ብሩኬ ራሱ ልጅቷን መክሯት ማለት ነው ለሀይሚ ለሃሚ አሁን ገልብጠሽ ብሩኬን እና ልጅቱ ተመካክረው ነው ትኝ ነው ይሄ አሁን ሃይሚዬ ቆሊንገሪሽ ሃይሚ ትናንት ምን አለች? ከልጁ ጋር ነኝ እኔ ህይወት ጀምራሉ ምናምን ስላለች እስቲ እሱን ትተ ወደ እኔ ትመጣለች፣ እንደ እኔ እሷ አንተን አፈቀርኩ ካለች ደግሞ ወደ እኔ ትመጣለች። ወይስ ስቲ ምን አይነት ስሜት አላት ለእኔ? ብሎ ይሄን ለማሰብ ነው ይሄን ነገር እየሰራ ብዬ አሰብ ልጅቷ እንደ እሺ እንደ አፍቃሪ ደግሞ ምን ማለት ነበረበት? እሱ እሷን አንቺ ይሄንን ሰምተሽ ነው እንዴ ልጁን ማነው ነው ቅዱስን ወደ ቅዱስ የሄድሽው ሲል አልሽው፣ ዝምን ያለችው አይደለ? እሱ ለምን ደጋግሞ ደጋግሞ ያንን ይጠይቃታል እኮ ለምን? ለዘኑ ፕራንክ እሱ የሰራ ከሆነ ያልኩስ፣ የዛሬ ፕራንክ እሱ የሚሰራት ከሆነ ትክክል ነው እሱ እሷን ወደ ራሱ ለማምጣት በቀደምም ብለዋል እኮ፣ አንቺን ወደ ራሴ ለማስጠጋት ነው ይሄን የሰራው ብለዋል። ዛሬም ደግሞ እሱ ላይ ነው እሱ ያለ፣ ዛሬም እሱ ካረጋት ማለት ነው። ግን በሃይሚ በኩል ከሆነ ግን ጥሩ አልሰራም ዛሬ ብሎ በሃይሚ በኩል ከሆነ እሱ ለመቀበል ወደኋላ አይልም። እኔ ይሄንን ነው የምልሽ። በእሱ በኩል ከሆነ ግን ይህንን ፍራንክ ልጅቷና እሱ ተመካክረው ከሆነ ችግር የለውም። ሊሆንም ይችላል። በሁለት በኩል ነው ማየት የምትችይው፣ ገባሽ? በሁለቱ ነው ያልኩት። በእሱ በኩል ጥሩ ነው፣ በእሷ በኩል ግን መጥፎ ነው። ግን ዞሮ ዞሮ ግን በጣም ግራ ያጋባ ፍራንክ ነው። እውነቴን ነው የምነግርሽ፣ በጣም ነው ግራ ያጋባ አንደኛ ነገር ከፊዚካሊ ስታያቸው የድንጋጤ እሱም ላይ ድንጋጤ ነው የምታዩ ማናት፣ ሃይሚም ላይ የመረበሽ እንትን ነው የምታዩ ከፊዚካሊዋ። ግን እንደኔ እንደኔ ግን እንደዚህ አይነት ነገር ቢበቃቸው፣ በመሀላቸው እኮ መጥፎ እኮ ነው ይሄ፣ ያለያያል። እንደፈለጉ የሆኑ ምን አገባን እኛ እንደፈለጉ። ማርያምን እኔ ከአሁን በኋላ ማልቀስተውት ና ትንፍሻ ልድም እንደውም ከአሁን በኋላ ቪንዶ

ሌላ ሰው ነው ላካ የላከለት ምናምን ብለን እንድናስብ። ላዛ ብሎ አውቆ ሌላ ነገር ተላከልኝ። ትዝ አለኝ ትዝ አለኝ ትናንትና እንትን ኢንስታግራም እየተዘዋወረ ነበር። እዝም ስላዩ ተመካክረው ተጠያየቁ። ባልና ሚስትን እንደሩ ነገር እኛ ዋይኔ እሱ አይደለም እንዴ ብለን እንድንጠራጠር ነው። እኛ እናቃለ በቃ ሌላ ነው እንድንል እንድናምን ነው። ገባሽ? እነሱ ሙድ ይዛሉ፣ እኛም ቀላል ሙድ እንይዛለን። ኧረ በጣም ነው ግን ተመልካቱ ላይ ሙድ ሚይዙት። ኧረ ከእነ ሚስት ነው የሚገዛው እዚህ ሪያድ ላይ ማለት ነው። እኛ ጋር ሃምሳ አምስት ብር ነው ሰዓቱ። ከሴት ጋር ነው ማች ነው የሚገዛው እና አንድ ካርቶን እንተናለን ነው ያ የሴትና የወንድ ለሴትም ለወንድ ለአንቺ ስጦታ ተሰጪ ለአንቺም ወይም ለባልሽ ለሁለት ነው የሚሰጠው። አንድ ካርቶን ውስጥ ስልሳ ብር አንድ ካርቶን ውስጥ ማለት ነው ለሴትና ለወንድ ነው ማች ነው ሰዓቱ። እዚህ ስልሳ አምስት ሪያል ነው፣ ሃምሳ አምስት ሪያል እንደዛ። አሁን ግን ይሄንን ፕራንክ ነው ብላችሁ ደመደማት በቃ፣ እውነት አይደለም። ያታውቃ ረ ፕራንክ ነው። ልጅቷ የዛሬውን እየሳቀች ነው። እንደውም ስትስቅ ደግሞ ወደ እኔ ግን ገላ ነኝ እኔ ልጅቷን አላምናትም። ልጅቷን እነዚህ እኮ ኧረ በጣም ፕራንክ ነው። ልጅቷ እኮ ስንት ሰው ነው ያላት? ስንት ፍሎ እሱ ለምን እና ታውቂያት ትወነነው ወይ ከሃይሚ በኩል ነው ፕራንኩ። ሩኬ እኮ ፕራንክ ሲሰሩ ሁናችሁ ተገኙ ብለዋል እኮ አልሰማችሁም እኮ እኛ ነገራችን ላይ አካባቢ ነው። ግን ይሄ ፕራንክ የምትሰራው ሃይሚ ነች። ለምን እንደሆነ ታውቂያለሽ። ለእሷ ስሜት ይሄን ይመጣብኛል አላልክም አላሰብኩም ወይ እኮ ብለዋለች መጀመሪያ ስታመጣት ይሄ መጣብኛል ለአናት ኮሞ ከሰማችሁ ነው ገልብጣ ያደረገችው። እባክሽ ወይ እሷ ከሆነ እንደ ፍጼ አድርጋለች። እሱ ከሆነም ግን የሱ ከሆነ የዛሬ ትክክል ነው እንትኑ አስተያየቱ የእሱ ካልሆነ ፍራንኩ የእሷ ከሆነ ግን በጣም እኔ ፈራው ፍራንኩ ለምን ከልጅቷ እኮ ተያይተዋል። ስታወራ ማናማን ልጅቷ እና ሀይሜ ስታወራ ዝቅ አለች፣ አንገቷ ደፋች ገባች። ከዛ ሀይሜ ንገሪዋ ስትላ ፈቀና ብላ እኔ እኮ አፈቅርሀለሁ አለችኝ ብሩኬ የሚያቃ ግን እሱ እሱ የሚባንነው ቆይቶ ስለሆነ አይባንድንም ቶሎ። እሱ ምን ማድረግ መሰለት፣ ነገ አሁን ምናልባት ነገ ነገ ይችላሉ። ምን ይታወቃል ደግሞ ቅዱስ ይመጣል። አሬቴ እንዲሁ የጭንቅላ መጫወታ ስጫወትብን ነው የሚኖሩት ማለት ነው። አረ በስመ አብ። እነሱ ለእንትን ነው እኮ ለቪዲዮዋቸው። ታደይ ፈቱት እኮ እንትን ሊሰሪ ሰጥቶ ነው ሁለት ቀን አሁን ደግሞ